ከዚህ ቤት የምትሄዱ ሰዎች ያላችሁ ንሳ አግቡ ይላል አገልጋዩ። የምትወሰዱ ሰዎች ያላችሁ ይላል አባና ቀረቀረው በሩን። በቃ እዛ እኔ በሩ ጋር ነበር የተቀመጥ ቀና ብዬ ሲሆ ሹራሚ ያደረገ ሰው ምናምን ወደ ተኮሳ እኔ እንዲስል በዚህ ነው ያለፈ በቃ በዚ ጭንቅላት ሲሰለፈና እ ባሩን ልትችግ አቃጠለችኝ። ለካ በዛ መሀል ሚስቱ ላይ ተኩሶ ገድሏታል። ግንባሯ ጡቷ ላይ መጥቶ እዛ አልጋ ላይ ወድቃለች። ሰው ፈራ፣ ሰው ይጫጫዋል። በሚጮህበት ቦታ ይዞር ይተኩሳል። ዘም ማለት ሶስቱን ገሎ አንድ ትቀረኛለች ያለች ነበር። እህቶቹ አልቀዋል። ቤቱ ደም በደም ነው። እኔ ፖሊስ ይዞኛል። ቤቱ የራቁት ዘል ተለጥፎ ተለጥፎ ራቁት እርቃን የቆሙ ሴቶች፣ ወንዱ ተለጥፈው፣ አይ በቃ ማዘር ከሚገላት ብላ ላከችኝ። በቃ ዱባይ ሰው ከቆረበ ወይ ይሞታል፣ ወይ የሆነ ነገር ነው የሚሆነው። እኛ እዛ ደርሰን እስክንመለስ ግቢያችን በሰው ተጨናንቋል። በቃ ግማሹ ፀበል ይዟል ግማሹ ሎሚ ይዟል ግማሹ አመድ ይዟል። ምስ ምንድን ነው? ናውጣ ስለው እንትኑ እሳቱን ተሸክሞ ነው የሮጡ። ይወጣ ሶስት ጠጅ ቤት ኮቴ ቤላ ያዘግቻለ ሳብኬበት እግሩም እጁም ተጣብቋል። በቃ እግሩ ሁለት ቁም ተጣብቋል፣ እጁም እንጂ ነው። በቃ እየሮጡ ጌርኪም በቃ ቦርሴ ነጂ እንደከና ጥቁር አንበሳ ሲሄድ ቁጭ ብሏል። እኔ ከሄድኩ ሶስት ከአራት ቀን በኋላ አንድ ዶክተር ገብቶ መርፌ ኩቶ ገደላት ልጅታ። እሺ ስሜ ወንጌላዊ ሰላማዊት ይባላል። ከዚህ በፊት በዚህ ምስክርነት ሰጥቼ ነበር። አሁን ደግሞ ሌላ እግዚአብሔር ብዙ ያደረገልኝ ነገር ስላለ እሱን ለመመስከር ነው የመጣሁት። ሰኔ 30 የ2004 ዓ ም የተፈጠረ ነገር ነው የምናገረው። የእህቶች ህብረት ነበረን ሮህቦት የሚባል ወደ 33 እህቶች ነን። በወር በወር ነው የሚደረገው። አንድ ወር እኔ ጋ ከተደረገ አንድ ወር ደግሞ ሌላዋ ጋ እየተዞረ ነው ህብረቱ እና አንድ እህት ቤት ነበረ ቢደረገው እዛ ቤት ነበረ የተሰበሰብነው። እኔም ልጆችን ይዤ ይጄ ነበረ ከትምህርት ቤት መልስ የሁለት ዓመት ልጅና የስምንት ዓመት ልጅ ይዤ ይጄ ነበር። እዛ የቤት ውስጥ ቁጭ ብለን አገልጋዩ ደሞ የጋበዝኩት እኔ ነኝ። አገልጋዩን ጋብዣ አገልጋዩ አስተምሮን ከጨረሰ በኋላ መልእክት ያመጣ ጀመር። መልእክት እየመጣ ቺ ፕሮግራም ያላት ሴትዮ ከባላው ጋር ተለያይታ፣ ለካ ችግር ነበር። እኛ አላወቅንም። በዛ ችግር ተታኮ ሰውየው መሳሪያ ታጥቆ እንደመጣም አላወቅንም። ከዛ እዛ ፕሮግራም ላይ መልእክት ይመጣ ነበር። ከዚህ ቤት የምትሄዱ ሰዎች ያላችሁ ንስሐ ግቡ ይላል አገልጋዩ። የምትወሰዱ ሰዎች ያላችሁ ይላል። እኛ አልገባንም። በቃ ለምን ብዙ ጊዜ የምትሄዱ ሲባል ብዙ ጊዜ ውጭ ሀገር ነው ሰው የሚያስበው። ሞትም እንዳለ አላወቅንም እኛ። እንደዛ ተናገረ ለእያንዳንዱ ሰው እግር ጭኖ መጸል ጀመረ። አስመልጫለሁ አስመልጫለሁ አስመልጫለሁ ብሎ ጸልይ ና ከዛ ሰላማዊ ተነሻ ያለ ከኔ ጋር አብረን ነው የምናገለግለው መጽሐፍ ቅዱስ ያዣል ያስኩኝ በሰሜን በያለ በሰሜን በደቡብ በደቡብ በምስራቅ በምስራቅ በምዕራብ በምዕራብ ወንጌል ሰብካለሁ ወንጌል ሰብካለሁ ወይ ጠላትን አለኝ። ፊት ለፊት አትቅጠሚ፣ ከኋላ ሆነሽ ምቹ አስመልጥሻለሁ። ለዚህ ብረት ምስክር ትሆኛለሽ አለኝ ለኔ ከዛ እኔ ምንም አልገባኝ፣ አሜን ብዬ ጸጥ አልኩኝ። ከዛ መልእክት ይመጣ ጀመር የዚህ ቤት ጌታ አለ መጀመሪያም ተናግረዋል። ከዚህ ቤት የምትወሰዷላችሁ አለ። ከዛ ከምት ሞቶ ውስጥ አንዷን የፕሮግራሙ ያለባት ልጅ የሰውየው ሚስት አምቶ ንስ አስገባት እኛ ፊት። ከዛ የዛ ቤት ባለቤት ደግሞ አክስቷናት ገነት የምትባል እሷን ደግሞ ምን አለ በመልእክት የዚህ ቤት ጌታ ቤቷ ይቀየራ ይለኛል አሁንም እኛ አልገባንም። ያው ሲቀየራ ሲባል ወይ ሌላ የተሻለ ቤት ወይ ውጭ ነው የምታስበው ሞት አልመሰለንም እኛ። ከዛ ለሷ መልክት መጣ፣ ለእያንዳንዳችን መልክት መጣ። ከዛ በር ከፍታ ወጣና ደግሞ ለዛ መሳሪያ ለያዘው ሰው መሳሪያ እንዲያዘው አላወቅንም እኛ። አንተ ሰው ጌታ ይፈልገሃል ጌታ ይፈልጋል ንስሐ ገባ። ለካሱ ባካርጎ ነው እኛ አላውቀን ባካርጎ ነው እንዲሚሆነው። ንስሐ ገባ ጌታ ይፈልጋል አለ። ዛ ምንም አላለም። አለቀ ፕሮግራሙ። ሄደሱ አገልጋዮች ሸኘውት ተበላ ተጠጣና፣ ከዛ መጨረሻ ላ አንድ አምስት ልጆች ቀረን ቤት ውስጥ ከእንግዳ ማለት ከህብረቱ እና አንድ የገነት አስተማሪ የሚያስጠና ሰው እያለ እሳቸው ገነት አክስትየው እና ይቺ የምትገደለው ልጅ እና እኔ ልጆቼ፣ የሰው ለት ልጆችን እህቷ ብቻ ቀረን። እና እነዚህ የእኛ አድርተኞች ዳኞቹ፣ ከዛ ዳኞቹ ሻይ ምናምን ተባለላቸውና ወጥተው ሲሄዱ እንዲገፍትሯቸው ነው ይገባ፣ እንደዚህ መቷታ እንደሆን ገባና ቀረቀረው በሩን በቃ ከዛ እኔ በሩ ጋር ነበር የተቀመጥ። ቀና ብዬ ሳይ ሹራብ ያደረገ ሰው ምናምን እንዲያውም ሌባ ነው የመሰለኝና ሞባይሌንም አወጣው ብር አወጣውና ቁጭ አልኩ። እኔ ሌባ ነው የመሰለኝ። ከዛ መሳይ ከጋጋ ሲያደርጋ ላይው፣ ከዛ በኢየሱስ ስም አልኩኝ። ለካሱ ነው ጌታ አስተው ያለው። ከዛ ወደ እኔ ተኮሰ፣ ወደ እኔ ተኮሰ። እኔ እንዲስል በዚህ ነው ያለፈው፣ በቃ በዚህ ጭንቅላት ስላለፈና እቺ ባሩን እዚች ጋር አቃጠለች እቺ ከዛ እኔእዛ እኔ መስኮት መጮህ ጀመርኩ ሰው እንዲደርስልን። ለካ በዛ መሀል ሚስቱ ላይ ተኩሶ ገድሏታል። ግንባሯን ላይ፣ ጡቷ ላይ መቶ እዛው አልጋ ላይ ወድቃለች። ልጅቷ ማለት ነው። እኔ ሰው እንዲደርስልን መጮህ ጀመርኩ። አንድ መስኮት፣ አንድ በር ነው ያለው። የቀበሌ ቤት ነው። ሰው ፈራ። ሰው ይጫጩሃል። በሚጮውበት ቦታ እየዞረ ይተኩሳል። ሰው እዚህ ሲጮህ እዚህ ጋር ይተኩሳል። ቤቱ ወንፊት ነው ያደረገው። ኮርኒስ የለው በሳስቶታል። ብርግዳውን ሙሉ በሳስቶታል። ከዛ እንደዛ አሳለፍን። ወደ አሁን ከምሽቱ አምስት ሰዓት ምናምን ላይ ፖሊስ መጣልን። የሰፈር ሰው ግልብጥ ብሎ መጣ። እሱ እንዳቀባበለው ማለት ሶስቱን ገሎ አንድ ትቀረኛለች ነበር ያቺ የቀረችው ማናት? የእሷ የመጨረሻ እህት ለእኛ እቃ የምታጠብ ልጅ ናት፣ ሚሚ ትባላለች። እሷ ጓደኛ ጠርቶ ወደ ሚሊክ ሆስፒታል አካባቢ ሄዳ ለአስር ደቂቃ። ከዛ እኔ እቃውን ወስጄ ተቀብያ እያጠብኩኝ፣ ውስጤ ግን ይጨነቃል። በቃ የማየው ነገር ሁሉ ይከብደኛል። ለምን የተነገረው መልእክት ያስፈራል ማለት ነው ከዛ እቃ እያጠብኩ ከዛ አለቀ እቃው። እሷ መሄዷ በጀን እንጂ እንዳለ ነበር የሚጨርሰን፣ መሄዷ በጀ። ከዛ እሷ ስትመጣ እህቶቹ አልቀዋል። ቤቱ ደም በደም ነው። እኔ ፖሊስ ይዞኛል። እኔ ብቻ የተረፍኩት በቃ ከህዝቡ መሀል በፖሊስ ተከብቤ ያለው እዛ። ምንድነው እነ ሸዋዬ ሞቱ፣ ሸዋዬ ነው የምትባለው። ምን እንደዚህ እንደዚህ መቱ። ከዛ ፖሊስ መጣ፣ አምፑላንስ መጣ፣ አባዲና መጣ። ተከብበ በቃ ሰፈሩ እዛ እኔ ጠቅላላ መጠይቅ ተደረገልኝ ያየሁትን ተናገርኩ። እንደዚህ እንደዚህ ነበረ የእህቶች ህብረት ነበረ። እኔ ያላውኩን ገብቶ ተኮሰ ገደላችሁ አልኩት። ከዛ ሌላ ጊዜ ቀጠሮ ተሰጠኝ፣ እዚህ አዲስ አበባ ወንጀል ምርመራ እዛ እንተን ጋር ያለው እዛ ልጠይቅ ማለት ነው። ከዛ እኔ ከሌሊቱ 78 ሰዓት ነው ቤት የራሱ የገባሁት በፖል ፖሊስ ነው የወሰደኝ። እንደዛ ገጥሞናል ማለት ነው። እኔን ግን ጌታ አስመለጠኝ። በፖሊስ ሁሉ ተዘግቧል፣ በጋዜጣ ላይም ወጥቷል። ቺቺኒያ ላይ ደግሞ እንሰብክ ነበር። እየወጣን ቺቺኒያ ማለት የጭፈራ ሰፈር ማለት ነው። ከካሳንች ሲሄዱ ናቸው። እዛ ና በቻች ተጠርተን ነበር። በአክሽን ግሩፕ ነበረ የምንሄደው እዛ ቦታ ላይ እኔ ልቤ ወዴት ሄደ? ወደ ቺቺኒያ ወደሚለው ይመራኝ ነበር እና እኔ እዛ ነው የምንሰብከው ብዬ ከአንድ ክርስቲና ከምትባል እህት ጋር ሄደን እዛ ሀያ ሁለት ላይ ሁለት ቦታ ነው ቺቺኒያ፣ አንድ ና ቺቺኒያ ሁለት ይባላል ሰፈሩ ቺቺኒያ አንድ ማለት ከመነሻው ነው። ቺቺኒያ ሁለት ከደሳለኝ ሆቴች በታች እስከ ሳይኪክ ቤት ያለው ነው። ከዛ ሄድን፣ እዛ የሆነ ጭፈራ ቤት ነገር ነው። ቀን ነው፣ ቀን ቀን ዝግ ነው አጠቃላይ ሰፈሩ። አሁን ብትሄዱ ዝግ ነው። ለካ ከምሽቱ አራት ሰዓት ነው የሚከፈተው፣ እኔ አላወኩም። ከዛ የሆነ ቡና ጠጡ፣ በረንዳ ላይ ቁጫኩና ማናገር ጀመርኩ። እንደዚህ እንደዚህ ምናምን ኢየሱስ ክርስቶስ ይወድሻል ምናምን ስላት፣ አይ እናቃለን፣ ግን አንፈልግም አለች። ከዛ እንዲቀስ ብዬ ሳይ ቤቱ የራቁት ተለጥፎ ተለጥፎ፣ ራቁት እርቃን የቆሙ ሴቶች ወንዶች ተለጥፈው አየሁ። ከዛ በቃ ዝም ብዬ ሰብኬ ወጣሁ ማለት ነው። እቺን ይዤ ወደ ችችኒያ ቁጥር ሁለት ደግሞ ሄድን ልጅቷን ይዤ። ከዛ መንገድ ላይ የምሰክር ስንሄድ እዛ ካፍቴሪያ ውስጥ ፈረንጆች ሲገባዩ ህንዶችም ሲገባዩና የውጭ ትራክት ደግሞ ይዤ ነው መጣው ባለቤት ስለሚያመጣ ገባሁና አዳልኩኝ ይዤ ዞር እዛ እየና ፊት ላይ ውሮ ሄደ ፈረንጁ። ከዛ እዛ የአስተናጋጆች መሪ መጣና ምን አርገሽ ነው አለ። አይ እንደዚህ እንደዚህ እኔ የወንጌል ሰባኪ ነኝ፣ እንዲህ እንዲህ ልሰብክ ነው የመጣሁት። እንዲህ አለ ይሄ እኮ የክርስቲያን ቤት ነው፣ እኔ እዚህ ጠረጴዛ ላይ ቁመሽን ስበኪ ያለ። ከዛ ጠረጴዛ ላይ ውጤ ሰበኩኝ ማለት ነው። የሚቀበል ተቀበለ፣ የተሳድቦ የሚወጣ ተሳድቦ ወጣ ማለት ነው። በሌላ ጊዜ ደግሞ እቤታችን ቄሶች ይመጡ ነበር፣ ባህታውያን፣ እነዚህ ጸጉራቸው ረጃጅም ቢጫ የለበሱ ይመጡ። እኔን ለመመለስ ነው ይመጡት ከገዳም ከደብረ ሊባኖስ ገዳም ከዛ ሊያናግሩኝ ተጠራሁ። ሳሎን ላይ ነው። ቁርስ እየበል ነው። ከዛ ቀና ብላየኝ ባህታዊ። ከዛ ምንድን ነው አልኳቸው። ለእንዲያናግሩሽ ነው አለች ማዘር። እሺ ያናግሩኝ ብዬ ቆምኩኝ። አይ እኔ እሷን አላናግርም አለ። አይ እኔ አላናግርም እሷን አልፈልግም፣ አስወጡት ከዚህ ቤት ያለ። ከዛ እኔ ሰብኬ ወጣሁ። ከቤት ተባረርኩ ማለት ነው። በሌላ ጊዜ ደግሞ አባቴ ታመምና ይጠራሉ ከቤተ ክርስቲያን ሳይመጡ በፊት እኔ ጾም ጸሎት ያዝኩኝ ለስድስት ቀን ከቤት ሳልወጣ እንዳይመጡ። ማለት ሊያቆርቡት ነው በእንትን በኦርቶዶክስ ደግሞ፣ እኔ ብዙ ነገር አውቃለሁ። ሰው ከቆረበ ወይ ይሞታል ወይ የሆነ ነገር ነው የሚሆነው፣ እንደዚህ የታመመ ሰው። በቃ እኔ አባቴ እንዳይሞት መጸል ያለሁ ብዬ ጾም ጸሎት ያዝኩኝና ከቤት አልወጣ መጸል ያለሁ። ከዛ በስድስተኛው ቀን ምግብ አልበላም ውሃም አልጠጣም። በርዘግቼ ነው ምጸልው በስድስተኛው ቀን እንደ ሸለብ ነገር ነኝ ከሌቱ አስራ አንድ ሰዓት ሌትም ቀን ምንም ጻልኝ ሸለብ ሲያደርገኝ በእንቅልፍ ልቤ ነነነ እሚሆን ግዝ የሚያወራ ድምፅ ሰማ ብድግ አልኩ ማዘር ታውቃለች ባህሪን የመኝታ ቤቴን ቁልፍ ወስደዋለች እንደምወጣን ታውቃለች ከዛ ነጠላ ለበስኩና በመስኩ ዘልዬ በጓሮ ኮይደር ላይ ቆምኩና ተያየን ከማዘር ከዛ ማዘር ተቆጣች እኔ ሳልሰብ ካለ ወጣማልኩ በቃ ሳብ ካለ ሳብ ካለ ከዛ ሰውየው ጸበል ይረጨኝ ሲል በኢየሱስ ስም ስል ከእጁ ጆግ ይወድቀና እጁ ይጣመማል እንደዚህ። ከዛ ከቤት ተባረርኩ። ለአራት ለአምስት ጊዜ ከቤት ተባረርኩ። ይሄ አለ። በሌላ ጊዜ ደግሞ ሰራተኛችን ከአጎቴ ልጅ ጋር ትጣላና በጥፊ መታትና አጋንንት ይገባባታል። ከዛ እኔ አላውቁም አጋንንት እንደነበረባት። ከሰፈር ልጅ ቁጭ ብለን አሁን እንደምናወራ ጌታ እንዲያርገው ጌታ እንዲያደርገው እያ እየመሰከርን እኛት ሳሎን ውስጥ ያለ እሷ ወጥ ቤት ነው፣ ሰርቢስ ውስጥ ከኋላ እንጀራ ትጋግራለች ሁለት ሶስት ጊዜ መጣች ምነው ስላት አይን አ እኔ አመመኝ እሺ ብዬ ገባሁና እንጀራውን ጋገርኩና ከደንኩና ተኛ ያለ መንፈሱ አልኩኝ አለ ውጣ ነገ ለካ ሴጣን አውቀው ነው ከዛ ልክ የማዘር ስራ መውጫ ሲደርስ መንፈሱን አሰርኩት ነው ዘሪቱ ጋር ከዛ አክስቴ ብሄ ኮና ዘሪቱ አልኳት፣ እንደዚህ እንደዚህ ተፈጥሯል፣ ነይ እንሂድ አልኳት። እኛ እዛ ደርሰን እስክንመለስ ግቢያችን በሰው ተጨናንቋል። በቃ ግማሹ ፀበል ይዟል፣ ግማሹ ሎሚ ይዟል፣ ግማሹ ዓመድ ይዟል። ምስ ምንድን ነው? ሎሚ ነው የሚሰጥቷል፣ ዓመድ ይሰጥቷል። ከዛ ገባውና፣ ንውጡ ሁላችሁ ውጡ አልኩ። ልክ እንደ ይስኩት ንውጡ፣ በሩን ዘጋሁት። ከዛ ይና አክስቴ መጸለይ ጀመረ። ከዛ መንፈሱ ጮህ ወጣ። እዛውን ሳስገባት አንድ ሳምንት ደነት አስተማርኳት። ከዛ ማዘር አባረረቻት። ለምን ጴንጤ ቤቴ ጴንጤ ጴንጤ ሆነ ብላ ወንድሜ የመታ የነበረ እና በቃ እናቴ በጣም ተሳቀቀች። ድንጋይ ወረውርብኛ። እንደውም አንድ ብርጭቆ ወርውሮ እኔን ስቶ እናቴን መቷታል። እዚህ ጋ ተሰንጥቆሉ ቃል እዚ ጋ ሁሉ እኔን ሊመታ ማለት ነው በቃ ማዘር ከሚገላት ብላ ላከችን። በቃ ዱባይ አንድ ጊዜ ደግሞ ሰፈራች ላይ አንድ ጠንቋይ ገባች ጎረቤት እና ታጭሳለች አጨሳለች ምናምን ምናምን ከዛ በቃ ነገረኝ እግዚአብሔር ነው ቀጥ ብየጋባው ናውጣ ስለው እንትኑን እሳቱን ተሸክሞ ነው የሮጡ ይወጣ እዚህ ነገር ብዙ ጊዜ የሚያስቁ ነገሮች ይገጥሙኛል። እና ጠጅ ቤት ላይ ሶስት ጠጅ ቤት ኮቴቤ ላይ ያዘግቻለሁ ሰብኬበት ጠጅ ቤቱ ተቀይሮ ማሳየትም እችላለሁ፣ ለምስክር ቡቲክ ይሆናል። እንደገና ሞል የተሰራበት ቦታ አለ። ኦልድ ኤርፖርትም አንድ ጠጅ ቤት ገብቼ ሰብኬ፣ እሱም ተዘግቶ ፎቅ ተሰርቶበታል። ጭፈራ ቤቶች ላይ ሰብካለሁ እየዞርኩኝ፣ ብዙ ቦታ ነው። ፓልም ሚባል አለ ካሳንቺስ ላይ። ፓልም ማለት አሁን ኦዳ ታወር የተሰራበት ቦታ እዛ። በጣም መጥፎ ቤት ነው። ሌሊት ነው የምንሄደው አንድ ጊዜም ተናገር ያለው ዳንኤል የሚባል ልጅ ብዬሽ አውርቻለሁ። ወደ አድሃኖ ማለት ነው ሰላሳ ምናምን ልጆች ነው መዝፍን እሱ አሜሪካን ያለው ዓለማዊ ባል አርቲስት እሱ ወደ ሰላሳ ምናምን ልጆች የምንበተነው እዛ አካባቢ እና እኔ ካሳንችስ ደረሰኝ። በቃ ከዛ ካሳንችስ ፊልም ፊት ለፊት መጸለይ ጀመረ። ሲወጡት ለልቅ ሴቶች ሲጀራ እየተቀበሉ ነው የሚወጡት ራቁታቸው ናቸው። በቃ አለቀስኩኝ። እኔ አልገባም ቤት አልኩ። በቃ የአስራ ሶስት ዓመት ልጁ ራቁታቸውን ቆሞ ያለው እኔ ቤት አለ ያ አልሄድም አልኩ። በቃ እኔ እዚህ ነው የማድረው ዛ እየመሰከረን እየመሰከረን ከዛ ፓልም ጋር ቆመ መስበክ ጀመረ። መጥፎ ቤት ነው ታ መጥፎ ቤት ነው። ከዛ ያ ቤትም በወንጌል ነው ተዘግቷል። ያ ቤት አሁን ደውን ፈርሶ ኦዳ ታወር ተሰርቶበታል። እንደዚህ ነገር ተፈጥሯል። አንድ ጊዜ ደግሞ ሆስፒታል ላይ ደሞ እንትን አገለግል ነበር። ሄድኩ ብቻዬን በግሩፕ ሚላለው ዘውዲቱ ሆስፒታል ገብቼ የሆነ ክፍል ገባው ሙስሊሞች ናቸው የደሴ ሰዎች። ከዛ ገባውና ሳናግር ለካ ልጁ ኤሌክትሪክ ይዞት እግሩም እጁም ተጣብቋል። በቃ እግሩ ሁለት እግሩ እንዲህ ተጣብቋል። እጁም እንዲህ ነው። በቃ ከዛ ምን ሆነው ስላት አ ኤሌክትሪክ ይዞት ምናምን። ከዛ አናገርኳቸው። ኢየሱስ ክርስቶስ ይወዳችኋል፣ መዳም በኢየሱስ ክርስቶስ ነው፣ ጌታን ብትቀበሉ እኮ ልጁ ይፈወሳል አልኩኝ። ከዛ ሴትዮዋ ተንበርክካን ያለቀሰች። በቃ እዛውን እሷ አስገባት፣ ሌላም ሰው አስገባት፣ ልጁንም አስገባት። ና ጸለይኩለት ለልጁ ከዛ እቤት ስልክ ተደወለልኝ። ሰላም አለች ወይ? ልጁ እኮ ድኖ ካልጋ ይወርድ ነጠ አንሶላ ብቻ ነው የሚለብሰው። ምንም ልብስ አይነካውም። ልጁ ቁስል በቁስል ነው። ከዛ ሰላም አለች ወይ? እንኳን ደስ ያለሽ። ምን ነው ለታለ፣ መሐመድ እኮ ተፈውሶ ሻወር ቤት ገብቶ ገላውን እየታጠበ ነው። እየሮጥኩ ሄድኩኝ። በቃ ቦርሴን ይዤ እንደገና። ጥቁር አንበሳ ሲሄድ ቁጭ ብሏል። እንደውም አንድ ፕሮግራም ሻኩራ ሲከፈት ጋብዦ መጥቶ ነበር። ያ ከዩ ሲከፈት ጋብዦ መጥቶ ነበር። ባይን ያቸዋለሁ እላችሁ ነው። አንድ ጊዜ ደግሞ አንድ ትንሽ ልጅ ከደም ካንሰር እዛው ጥቁር አንበሳ ደግሞ የአራት አመት ያ የደም ካንሰር ይዟት ገብቼ አናገርኳት። እናትዬ የመጣችው ከእንጀዋራ ከሚባል ሀገር ነው። ልጅቷ ስታመም ባልዮ ጥሏቸው ጠፋ። በቃ የሚረዳቸው የሚል የሚበሉት የሚል ልብሳቸው ላላቸው ላይ በቃ በጣም አዘንኩ። እንደውም ምሳ ቁርስ እራሱ ይ ማመላለስ ላ ስለምታዛዘኝ ሴትዮ። ከዛ ለልጅቷ ጸልጸልላት የተመላለስኩ በቃ መሄድ መሄዳለሁ አልቀርም በሳምንት ሶስት አራት ይሄ ጥቁር አንበሳ ለዛች ህፃን ልጅ ስለ ሄዳል። ከዛች ልጅ ለካ ተፈውሳለች። የጠጣችው ወተት ራሱ ሳይቀየር ነው የሚወጣው። እኔ እያየው አይን እያየ የካንሰር ምልክት ነው። ውሃም ራሱ በቃ ምግቡ አይቀየርም፣ ዝም ብሎ ነው የሚወጣው፣ አይፈጭም እንደ ከዛ፣ ልጅቷ ተፈውሳ ወደ አገር ቤት ለካ ሄዳለች። ከዛ አንድ ቀን ለቼክ አፕ መጣችና ደወለችልኝ እናትየው ምን ነው? ስላት አይ ሜሪኮ ተፈውሳ እንድታያት ነው አለች። የአራት አመት ልጅ ናት። ከዛ ሄድኩኝ ሄድኩና ደግሞ ለማረጋገጥ ስለምፈልግ ምግብ በልታ ወዲያውን ለሚወጣው ወስጄ ቀይ ወጥ ጋበዝኳት። ልጅቷ እንጀራ ማትበላ ምንም አትበላ ያን ጥርግጋል በልታ እንደገና ቡና ጠጥታ በጠበቅ የሚወጣ ነገር የለም። በቃ መፎሳን በሷ አወኩኝ። ግን የሚያሳዝን ነገር ተፈጠረ። እኔ ከሄድኩ ከሶስት ከአራት ቀን በኋላ አንድ ዶክተር ገብተው መርፌ ወቅቱ ገደላት። ልጅቷ እናትዮ ራሱ አሁን ነው ስልኳ ጠፋብኝ፣ አውራት ነበር ብዙ ጊዜ እሷ ጌታን ተቀብላለች እናትዮ። አንድ ጊዜ ደግሞ እንዲህ እዚሁ ጥቁር አንበሳ የካንሰር መተኝ ብዙ ጊዜ የህጻናት ክፍል ነው ምገባው። እዛ ደግሞ አንድ ልጅ ወንድ ልጅ እንዲታሞ ገብቼ ያን ሀገር ክርስቲያኖች ናቸው እንደውም አገራቸው አላባ ነው። እነሱ ደግሞ እንደዚህ ጌታ ምናምን ሳይ እኔ የጌታ ልጅ ነኝ ያለች በቃ ልጸልይለት አልኩት። ልጸልይለት ግን ልጁ ግን ጌታ ይወስደዋል አልኳት። ለአንቺ ግን ልጅ ይሰጥሻል፣ ሴት ልጅ ነው የሚሰጥሽ፣ ስሟም ጽዮን ነው አልኳት ለሴትዮዋ። ከዛ እሺ እሺ እግዚአብሔር ምናምን አለች ተመስገናለች። እና እንዳልኩት ልጁ ወደ ጌታ ሄደ። ሷ ወልዳ ስልክ ደውላልኝ ልጅ ተወልዳለኝ፣ ስሟም ጽዮን ልደቷ ነው፣ ነይ ብላይ መስከራለኛ ልደቷ ለአዋላጅዋ ድረስ ተጠርቻለሁ። እንዲያውም አሁን ሰባት እንደዚያን ነገር በህይወቴ እግዚአብሔር አድርጓል። እግዚአብሔር ስሙ ይባረግ። ብዙ ነገሮች ያጋጥሙኛል ብሄድኩበት፣ በቃ አንድ ጊዜ ደግሞ መንገድ ላይ ከቸርች ስንወጣ ጥሏት ዘሯት መንፈስ ዶላ ገባኝኝ። ከዛ በኢየሱስ ምስል ተነሳች። ከዛ ቀጥታ ቸርች ስንወስድ መንፈሱ ጮህ እንትን ነበረ እንደ አስም አስም ነኝ ብሎ ነው ምንድን ነው ስለ አስም ነኝ በ በልጮህ ወጣ። ሶስት ጊዜ ጮህ ወጣ። እሷም ንሳስ ገብተ ለቸርች ሰጥተናል። እንደዚህ ነገር ብዙ ጊዜ እግዚአብሔር የተመሰገነ ይሁን። በአገልግሎቴ እንደዚህ እንደዚያ ነገሮች ይፈጸማሉ። ብዙ ጊዜ ባስ ላይ ማጋነንት ይጮሃል። አንድ ጊዜ እንደውም ሳገለግል ሮጦ ነው ከዘሎ ሄደ። ከባስ ላይ አልሰማም ብሎ ማለት ነው። አንድ ጊዜ ደግሞ በቦክሴ የመተኝም ቄስ አለ እና ኢየሱስ ጌታ ነው። በማገልገሌ በጣም ደስተኛ ነኝ። ይሄን ድል የሰጠኝ እግዚአብሔር ነው። ክብር ለኢየሱስ ይሁን። ይህን ምስክርን ሰምታችሁ ጌታን መቀበል ለምትፈልጉ መዳን በኢየሱስ ክርስቶስ ብቻ ነው። እውነትም፣ ህይወትም፣ መንገድም ኢየሱስ ነው። ያለ ኢየሱስ ወደ እግዚአብሔር መንግሥት መግባት የለም። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ተሰጣቸው ተብሎ ጽፏል። የእግዚአብሔር ልጆች በክርስቶስ ያመኑ ብቻ ናቸው። ኢየሱስ ክርስቶስ ያድናል። መዳን በኢየሱስ ክርስቶስ ነው። ሻሎም። ጌታ ይባርካቸው።